እናንተ ክርስቶስ አይደለንም። እኛ ሌሎቻችን የተፈጸመብን ሌላ ነገር ነው ነው፣ ወይስ እኔ የቀባኝ ተቀብቼ ነው ከክርስቶስ ጋር የቀባ። ቆሮንቶስ መጽሐፍ ላይ አቤ ሰው ሲቀባ ወይም አንድ ሰው ለንግስና ለክህነት ሲቀባ፣ ምኑ ላይ ነው ዘይት የሚፈሰው? ምኑ ላይ ነው የሚፈሰው? ራሱ ላይ አይደለም? እጁ ላይ አይደለም? ወገቡ ላይ አይደለም? ትከሻው ላይ አይደለም? ምኑ ላይ ነው? ራሱ ላይ። ቤተ ክርስቲያን ማን ነች? ኤፌሶን ሁለት አስራ አንድ አንድ አዲስ ሰው እንዴት? ከስር አይሁድና አሕዛብ ክርስቲያኖች፣ ከላይ ስንት ራስ? አንድ ራስ። የሚቀባው ማን ነው? ራስ ጥሮ። ክርስቶስ በሉቃስ አራት ላይ መጽሐፉን ተረተረና እንዲህ አለ። ያም ጥቅስ የሚገባው ለሱ ብቻ ነው። ምን ብሎ አላት? የጌታ መንፈስ በእኔ ላይ ነው። ይህን እኛ ምን እላለን ንባቡ ግን ለኢየሱስ ብቻ ነው የተጻፈ። ለድሆዎች ወንጌልን እሰብክ ዘንድ እኛም እንሰብካለን። ያ ጥቅስ ግን ለኢየሱስም፣ እሱን ጥቅስ ጠቅሼ ለድሆዎች ወንጌልን እንሰብክ ዘንድ ቀብቶኛል ብል፣ ኧረ ለእኔ አይደለም። እነ ጳውሎስም አልተጠቀሙም እሱን ጥቅስ፣ እነ ጴጥሮስም ለራሳቸው አልወሰዱትም። ነቢዩ ኢሳይያስ የጻፈው ስለሚመጣው መሲህ ስለሆነ ጥቅሱ የተጻፈው ለመሲሁ ስለሆነ፣ መሲሁ ግን ጊዜው ሲደርስ መጽሐፉን አነሳ። በነገራችን ላይ ያ ጥቅስ ለመሲሁ ብቻ የተጻፈ መሆኑን የምታውቀው ኢየሱስ እንኳን ጥቅሱን ለራሱ ሲያነብ፣ ያዘው፣ ያዘው፣ ያዘው፣ ያዘው፣ ያዘው ተባለ። ለምን? አይሁዶች ሁሉ የሚጠብቁት ማን ሲመጣ ያነበዋል? ነው ክርስቶስ ወይንም መሲሁ ሲመጣ። ኢየሱስን ማን ነው ብለው አልተቀበሉ? ክርስቶስ ነው። ባጭሩ የሰው ጥቅስ ወሰድክ አይነት ነው። ያዘው፣ ያዘው፣ ሊገሉት ፈለጉ። እሱ ግን ምን አደረገ? መጽሐፉን ተረተረና ሉቃስ አራት ላይ የኤሎሂም መንፈስ ወይም የያህዌ መንፈስ የጌታ መንፈስ በእኔ ላይ ነው። ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩት መፈታትን፣ ለተጨቀኑት ነፃ መውጣትን፣ የተወደደችውንም የጌታን ዓመት ወይም የያህዌን ዓመት እሰብክ ዘንድ ምን አድርጎኛል? የተጻፈበትን የመጽሐፍ ቅዱስ ክፍል አገኘ። አንብቦም ጠቅልሎ ለምኵራቡ አለቃ ሲሰጥ ማህበሩ በሙሉ ትኩር ብሎ አየው። ምን ሊል አስቦ ነው? መሲህ የሚያነበውን ያነበበው። ቀብቶኛል ማለት የሚችል ማን ብቻ ነው? መሲ ብቻ ነው። ፍጥጥ ብሎ ሲያዩት ምን አለ? ይህ የመጽሐፍ ቃል ዛሬ በጆሯችሁ ተፈጸመ። እዚሁ እያያችሁ ፊት ለፊታችሁ ጥቅሱ ተፈጸመ። ያ መሲኔ ነኝ ባላው ባላው ያዘው ያዘው ይዘውት ከተማቸው ተሰርታበት ወደ ነበረው ወደ ተራራው ጫፍ ወሰዱት። ከመካከላቸው ወጣ ይላል። ቀብቶኛል ብሎ ካነበበ በኋላ ምን ተፈጸመ? እርኩሳን መናፍስ ታዩት። አውቀንሃለን፣ አንተ የእግዚአብሔር ቅዱሱ፣ ዘሆሊ ዋን፣ የእግዚአብሔር ቅዱሱ። ቅዱሳን ነን እኛ ቅዱሳን ነን አይደል። ኢየሱስ ግን ማን ቅዱሱ፣ ዘሆሊ ዋን፣ ዘ አንኖይንትድ ዋን ዛት ሚንስ ክራይስት የናዝሬቱ ኢየሱስ ብቻ። ምንድን ነው ክራይስት ነው? እሱን እግዚአብሔር ሐዋርያ ሥራ መጽሐፍ ላይ ጴጥሮስ ምን አለው? ክርስቶስም ጌታም አድርጎ በእግዚአብሔር ፊት የተመረጠውና የተቀባውን ገደላችሁት። እሱ የተቀደሰው ቅዱሱ የእግዚአብሔር ዘአኖይንትድዋን ዘ ሆሊዋን ኢየሱስ ብቻ። እኔ እናንተ መንጠራራት የለብንም። ምንድን ነው የተፈጸመው ከዛ አንደኛ ዮሐንስ መልእክት ላይ ዮሐንስ እንዲህ አለ፣ እናንተም ደግሞ ከቅባቱ ነው፣ ከቅዱሱ ቅባት አቤት! ከቅዱስ ቅባት ነው፣ ከቅዱሱ ቅባት። ቅባቱን አይደለም የሚለው፣ ሁለት አካል ነው ቅዱሱና ምሱ ያለው ቅባት። ከቅዱስ ቅባት አይደለም፣ ከቅዱሱ ዘ ሆሊ ዋን ዘ አኖይንትድ ዋን ዘክራይስት ከሱ ቅባት። ምን ብላችኋል? ተቀብታችኋል ተቀብታችኋል። እዚ የተቀባችሁ እናንተ የምትቀባቡ እርስ በርስ ተቀብታችኋል? ነው ተቀብላችኋል፣ ተቀበላችኋል። የተቀባው ማን ነው? ራስ ትከሻ ይቀባል። አንተ የአካሉ ብልት ነው። ማን ነው የተቀባው? አሮን እዚህ ላይ ክራይስት የቤተክርስቲያን ራስ አንተ ወይ እጅ ጋር ነው ወይ ጉልበት ጋር ነው ወይ ኩላሊት ጋር የሆነ ቦታ የክርስቶስ የአካሉ ብልት ሆነ ተገጥማል። መተዛ ጋር ለብቻ እኔ የተቀብቻለሁ ሌሎቹ አልተቀቡም አይባለ። ኩላሊት ጨጓራ ላይ እኔ ተቀባዋል ብሎ የለም። ጨጓራ ተቀብታላ ተቀብታላ፣ አልበላም ታያለ። ከዛስ አዳራሽን ታቅፈ የተቀባው ሰውዬ ቁጭ ትላል። በእኛ መካከል ላይ የተቀባው መሲሁ ነው ራስ ነው እንጂ የሚቀባው የአካል ብልት አይቀ የአካል ብልቶች ምንድን ነው የሚደርሳቸው? አንድ እንት እንዳትሉ ከቅዱሱ ቅባት አይባልም። ከቅዱሱ ቅባት ባች ዩ ሃቭ አን አኖይንቲንግ እዚህ ጋር ዩ ሃቭ አን አኖይንቲንግ። በአማርኛ ቢሆን አሁን ግልጽ ሆነ። አኖይንቲንጉ ለብቻ ቀጥሎስ? ፍሮም ዘ ሆሊ ዋን ዘ ሆሊ አኖይንቲንግ አይደለም። አኖይንቲንግ ለብቻ ነው፣ ፍሮም ዘ ሆሊ ዋን። እግዚአብሔር ናዝሬቱ ኢየሱስን ሲቀባው ወይንም ክርስቶስ ነው ብሎ በአደባባይ ላይ ሲገልጠው ወይንም ክርስቶስ በስጋ ሲመጣ ከሙታን ሲነሳ ቤተክርስቲያን የአካሉ ብልት እንድትሆን ተወሰነላት ስትሆን ምንድን ሚሆነው ወንድሞች በህብረት ሲቀመጡ ወይም በህብረት ሲሆኑ ወይም ቤተ ክርስቲያን ወይም የክርስቲያኖች ማህበር ሲሆኑ መልካም ነው። ወይም የተበታተኑ ሰዎች የክርስቶስ የአካል ብልት ሲሆኑ አካል ውስጥ የአካሉ ክፍል ሆነው ሲገቡ መልካም ነው። ለምን ነው ወንድሞች በህብረት ቢሆኑ መልካም ነው? በጣም ሚገርማችሁ እግዚአብሔር የናዝሬቱ ኢየሱስ የተቀባው አለ። እናንተ ከቅዱሱ ከእርሱ ከሆሊዋን ቅባት ምን ብላቸዋል? ተቀብላቸዋል እንዴት አድርገው? መጽሐፍ እንደዚህ ይላል እግዚአብሔር ኢየሱስን የቤተ ክርስቲያን ራስ አደረገው ይላል ራስ አደረገው እሷስ ኤፌሶን አንድ የመጨረሻው ቁጥር እርሷ ደግሞ አካሉና ሁሉን በሁሉ የሚሞላ የእሱ ሙላቱ ናት ስለዚህ እንዴት ነው የተቀባ ነው አሁን ተቀብቻለሁ ብዬ ባወራ ምን ብዬ ነው ማውራት ያለብኝ አቤት እኔ ለብቻዬ ተቀብቻለሁ ነው ወይስ ከክርስቶስ ጋር አቤት እዚህ ራሴ ላይ አንድ ነገር ባስቀምጥ ክብሩ ለዚህ ሁሉ ይሆናል። እዚህ ጋር ያለው ጥቅሙ ለዚህ ሁሉ ይሆናል። ክርስቶስን እግዚአብሔር ቀባው ብሎ ወይም መጽሐፍ ቅዱስ የተቀባው ብለን ስንል ወይም ክርስቶስ ብለን ስንጠራው ነገርየው ከእርሱ የሚሆነው ነገር ሁሉ ለአካሉ ክፍሎች ይደርሳል ነው። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው፣ ምንኛስ ደስ ያሰኛል። አስተውን የቅርብ ጊዜ ትርጉም መሰለኝ ቆንጆ ነው። የድሮ ላይ ምን ይላል? እነሆ ወንድሞች በህብረት ቢሆኑ መልካም ነው፣ እጅግም ያማረ ነው። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው፣ ምንኛስ ደስ ያሰኛል። እሺ እንዴት እንደሚሆን ስንሰበሰብ በራስ ላይ ፈሶ የሚፈሰው ማን ላይ ነው? እዚህ ተሰብሰበናል። የእኛ ራስ ማን ነው? ክርስቶስ። በራስ ላይ ፈሶ ከዛስ እስከ ጢም እንደሚዘልቅ በዚህ ቅባቱ ተንጠባጠባልኩ። በዚህ ቀጥሎስ እስከ አሮን ጢም እንደሚወርድ፣ ጠብ ጠብ ጠብ ጠብ። እግዚአብሔር የናዝሬቱ ኢየሱስን ቀባው። እናንተም ከቅዱሱ ቅባት ምን ትሆናላችሁ? ተቀብላችኋል። እስከ አሮን ጢም እንደሚወርድ ቀጥሎስ፣ እስከ ልብሱም አንገትጌ፣ ይሄ ኮላሩ ኮሌታው እስከዚህ መጣል ሊሆን ተንጠባጠበ። ቀጥሎስ እንደሚደርስ ውድ ሽቶ ነው። ደግሞም በጽዮን ተራራ እንዲሞር እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወቱንም እስከ ዘላለም አዝዟልና፣ ነገርየውም የሆነው ወንድሞች በኅብረት ሲሆኑ መልካም ነው፣ በጎ ነው፣ ያማረ ነው። በአሮን ራስ ላይ ፈሶ በጢሙ፣ ከዛ በአንገትጌው፣ ከዛ ደረቱ፣ ትከሻ ሁሉ ላይ እንደሚፈስ ለዚህ ነው ጳውሎስ ምን ይላል ደግሞ፣ ከናንተ ጋር በጣም የሚገርሙ እኮ አጠቃቀሙ፣ አብሮ የቀባን እግዚአብሔር የቀባን እንጂ እኔ ተቀባሁት። በነገራችን ላይ ጳውሎስ ጴጥሮስ ምናምን እንዲህ ሐዋርያቱ ለብቻው የኛ ቅባት የሚሉት ነገር አንባችሁ ታውቃላችሁ? በእኔ ላይ ያለው ቅባት ሲሉ ሰምታችኋል? ወይም ሌሎች ሰዎች ኦ ጳውሎስን እግዚአብሔር ቀባው የሚል ሰምታችኋል? ይሄ መቀባት፣ ተቀባው፣ ቀባ፣ እንትና ተቀብቶ ተነሳ እንትና ምናምን የሚለው ቃል የአፍሪካ ዶክትሪን እንደሆነ እንዳትረሱ አፍሪካዊ ዶክትሪን ነው መሰረቱ አፍሪካዊ ዶክትሪን ነው አባቶቻችን አዋሪያት አስተምረውት አያውቁም የጥንት ክርስትና ልማዶች ይህንን አይነግሩንም። መጽሐፍ ቅዱስ የሚነግረን ከክርስቶስ ጋር ቤተ ክርስቲያን እንደተገጠመች እና ከአንዱ ከክርስቶስ ጋር አማኞች እንደተቀቡ ከዚህ የተነሳ አንድ ሰው ተነጥሎ ተቀባው እናንተ ግን ያልተቀባችው አይደለም። የደረቁ አጥንቶች ለዛሬ ብዙዎቻችሁ ደርቃችኋል። ደርቅ ያለው ደርቅ ያለው ያልከው ምን ቆጥረን ነው? የሰሞኑ ምልልስን፣ የሰሞኑ የገጠመህን ነገር። መጽሐፉ ግን አንድ ክርስቲያን በአካል ውስጥ በኢየሱስ አካል ውስጥ ምን ሆኖ ተገጥሟል? ብልት ሆኖ ተገጥሟል ማለት ወይንም በግንዱ ላይ ቅርንጫፍ ሆኖ ተገጥሟል ማለት። ግንዱ ደርቋል ወይ? አንተ የደረግከው ነው ጥያቄ ነው። የራስ ለብቻ ነው ያለው። ግንዱ ህይወት ካለው ቅርንጫፉ ህይወት አለው። ግንዱ አቅም ካለው ቅርንጫፉ ፍሬ ያፈራል። ኢየሱስ ነግሮናል፣ በእኔ ላይ ከሆናችሁ ፍሬ ታፈራላችሁ። ቅርንጫፍ ግን በራሱ ብቻውን ፍሬ ሊያፈራ እንዳይቻለው በእኔ ላይ ብትሆኑ ግን ታፈራላችሁ። በክርስቶስ ንህ እኮ በጌታ ከሆንኩ በኋላ ደርቀሃል፣ ምናምን የሚል ነገር ጤናማ አዲስ ኪዳናዊ መልእክት የለውም ለማለት ሌላ የለበስነው ልብስራ